በኋላ እኔ ዘፈን አልሰራም። እሺ ማርያም ጌታ ነው። ልሰራ ጌታ አልሰራም። ከዚህ በፊት የሰራኋቸውንም ዘፈኖች እንዳለ ፕራይቬት አድርጌያቸዋለሁ። እስቲ ማርያምን በይ። ጌታ ለምንድነው በዘፈን አልሰራም ያልሺው? ኃጢአቱ ነዋ። ዘፈን ለዛ ነው

ስ እግዚአብሔርን የምር ነው። እግዚአብሔርን የምር ነው። ምን ነው አዎ ማንም ሰው የራሱን ስለሚኖረው፣ ግን የቻላችሁትን ማስተማር መንከር። በቁጣ ምንም ምንም ነገር የለም፣ በስድብ ምንም ምንም ነገር የለም። እኛ ኢትዮጵያኖች ለምን እንደሆነ አላውቅም፣ የሆነ ሰው የሆነ ነገር ሲል ስድብ ነው የሚቀናን። ከስድብ ይልቅ ሰውን ተናግረክ ማስተማር ከቻልክ፣ ካልቻልክ ደግሞ ዝም ማለት። ስለሰደብከው ብቻ ያ ሰው ይለወጣል ወይ የሆነ ነገር ያደርጋል ማለት አይደለም። ዲናቶ ፍሬዘር እዱዬ የመጀመሪያ ስለራስሽን ቆንጆ የራስሽን ህይወት ኑሪ፣ ምናገባሽ።

ማለት ነው የምትጽፉት ኮመንት መልስ የማልመልስላችሁ ሪከርድ እንዳይደረግ ስለምፈራ ነው እንጂ ማለት ሪከርድ እንዲደረግ ስለማልፈልግ ነው እንጂ ልክ ናችሁ ማለት አይደለም። ልክ አይደላችሁ። አንበቤ ዝም ስላችሁ ልክ የሆናችሁ እንዳይመስላችሁ ሪከርድ መደረግ ስለማልፈልግ ነው ዝም እመለው። ፈልጎት ነው እናቱት ቤዚ ምንድንለው ቤዛ ምን ሰርታ እንደመጣች ገምቱ፣ ገምቱ እስኪ ገምቱ፣ እንዳት መጣ እንዳት መጣ፣ ቆይ ገምቱ። ወይ ወይ አመሰግናለሁ ዶች አምላኪ ሁ አሁን ከዚህ ቤትም ገባ አስር ሰው አንዳንድ ካለ ልጁን እናሳያቸዋለን። አስር ሰው አንዳንድ ካለ ልጁን እናሳያቸዋለን። ምን ሰርታ ነው? አምስት አንድ አምስት ሁለት

በቃ ሄድኩኝ ሄድኩኝ፣ ለሄዴ ነው። እየሄድኩ ነው፣ እየሄድኩ ነው። ልሻገር ነው። በቃ ተሻገርኩ። ከየትኛው ልጅ ነው? ፎን ከያዘሽ ፍቅር ይዞኝ የቤዚ ሸበላ ያኛው ነው አዲሱ ልጅ ነው የሚሆነው። ማንም እንደሆነ አላውቀውም። ባይ ዘ ወይ ከኋላ የተቀመጠው ከሱ ነው ፍቅር ያዘች። እንግዲህ ጓደኛዬ ነው ከኋላ የተቀመጠው ልጅ አውረ አዲሱ ልጅ ነው አሸበለው። እንዴት ነው ያፈስኩት? ጓደኛዬ እኮ ነው። አንዴ አመሰግናለሁ። ወይ አዲስ አበባ ቃል ሺዋ ነው።

ሚኒ ስራ ገብቷል። ማህዲ ስራ ላይ ሆነን ነው፣ ስራ ላይ ነን። እንግዲህ በዚህ ሰዓት እየሰራን ነው። ግላኔ አቶስቅ ሁሉንም አንተ ልትወስደው ነው። ዘጠና ስድስት ከነጎዲያ ሜቢ ኤዲቲንግ ካለቀ ይለቀቃል። ናገም ሊለቀቅ ይችላል ወይ ከነጎዲያ አስሚዬ ያው ከእኛ አልፏል። እኛ አሳርተን እኮ ጨርሰናል። ጊታሮች ተደራረበ ስራ ከሌላቸው ከጨረሱ ይለቁታል። የዱዬ ወይዬ ናውድ አውራ እየተባልክ እንዴት ናችሁ? በል አይናፋር ነው ልጁ። አንተ አውረጂ ተባልከ እንዴ? ነው ሰላም ናችሁ? እሺ ታውቁ ወይ? እንዴ ናችሁልኝ? አንቺ ነበር የተመቸኝ። አዎ በጣም ነው የተመቸኝ። እሮጠዋለሁ እና አመሰግናለሁ ወይ ሳሚ